በጣም ቢዚ ነኝ። እናንተም ቢዚ እንደሆናችሁ አምናለሁኝ። እንግዲህ የታወቀ ነው ረመዳን ላይ ስራ እንደሚበዛ። አላህ ያጠንክረን፣ አላህ ያበርታን። ስራም ኢባዳ ነው። እህቶቼ አብሽሮ፣ አይዟችሁ፣ በርቱ፣ ዱዓ አድርጉ፣ ጠንክሩ። ይሄንን ያላገኘ ብዙ ሰው አለ። ጹመን ደግሞ እስከ መጨረሻው የምንዘልቅ አላህ ያድርገን እያልኩኝ ዛሬ የመጣሁበትን አንድ ቪዲዮ ወደ እናንተ ይህ መጥቻለሁ በላይ ከጀምሩት። እንግዲህ ሰሞኑን ሶሻል ሚዲያ ላይ በተለይ ቲክቶክ ላይ አንድ እጅግ በጣም ሙስሊም ማህበረሰቡን እና የራሳቸውን እምነት የሚወዱ የሌላን የሚያከብሩ ወገኖቻችንንም ያስቆጣ አንድ ዘግናይ ቪዲዮ አይተናል ማለት ነው። እሱም ምንድን ነው? በሙዚቃ እየጨፈረች ቁርአንን እየቀደደች አንዲት ልጅ በሶሻል ሚዲያ ወጥታለች። ከዛም አንዳንድ ሰዎች ሊያናግሯት ሞከሩ። ልጅቷ እብሪተኛ ጥጋበኛ ናት። እንኳን መቅደድ አይደለም ገና አቃጥለዋለሁ እያለች እየፎከረች ነበረ። በጣም የሚገርማችሁ ከዚህ በፊት እንደዚህ አይነት ተግባር የፈጸሙ ወገኖቻችን አንደኛ ባለማወቅ፣ መጽሐፍ ቅዱስ እየመሰላቸው ሁለተኛ፣ ከመዝሙር ጋር እያቀናበሩ ያደረጉ ምንም የማያውቁ መጽሐፍ ቅዱስ ስለመሰላቸው ምንም ችግር የለውም በማለት ባለማወቅ ያደረጉ አሉ። ሌሎችም ደግሞ ሆን ብለው ጸብ ለመፍጠር ሌላ ተልእኮ፣ ሌላ አጀንዳ ኖሯቸው እንደዚህ ያደረጉ ሰዎች ማህበራዊ ሚዲያ ላይ አይተናል። የዚችኛይቱ ደግሞ በጣም በሚያሳዝን መልኩ ሙስሊም ናት። ሙስሊም ሆና ሙዚቃ ከፍታ እየጨፈረች ቁርአንን እየቀደደች አይተናል። ያም አልፎ ደግሞ ገና አቃጥለዋለሁ እያለች እየፎከረች ነበር። በዚህ የተነሳ ሙስሊም ማህበረሰቡ ቁጣውን ገልጾ ልጅቷ ያለችበትን ቦታ በማጣራት እንግዲህ ልጅቷ እርምጃ እንዲወሰድባት ተደርጓል። ልጅቷ የምትኖረው ጅቡቲ እንደሆነ ጅቡቲ ያሉ ሀበሾች ኢትዮጵያኖች ለጅቡቲ ፖሊስ ጠቁመው ትናንትና ማታ ላይ በቁጥጥር ስር እንደዋለችና ሙስሊም እንደሆነች ተነግሯል፣ ማለት ነው። ልጅቷ ስሟ ሰአዳ ነው። በእርግጥ በስም ላይሆን ይችላል፣ ግን ትክክለኛ ሙስሊም እንደሆነች ነው። ላይቭ ላይ ራሱ እንደዚህ አታድርጊ ምናምን ስሏት ወላሂ ለአዚም አደርጋለሁ ምን አገባችሁ እያለች በጣም የምትሳደብ ልጅ ነች። ከአንድ በቷ የሚወጣው ቃላት በጣም ያስጠላል። እንግዲህ ጉዳዩን ፖሊስ ይዞታል። እሷም በፖሊስ ቁጥጥር ስር ውላለች። ይህን ልታደርግበት የቻለችው ምክንያት ከፖሊሶቹ ሲነገር ወደ እናንተ አቀርባለሁ ማለት ነው። እና እንደዚህ አይነት ተግባር የምፈጽሙ ሰዎች ልታርፉ ይገባል። በተለይ ሙስሊም ሆናችሁ፣ ቆይ ምን አስበሽ ነው? ምን ከበስተጀርባሽ ምን ኑሮ ነው? እውነት የቁርአንን ክብር የአላህ ቃል መሆኑን ሳታቂ ቀርተሽ ነው እንደዚህ የምታደርገው። በነገራችን ላይ ልጅቷ አሁን ላይ እንትኗን ፕራይቬት አድርገዋለች ቲክቶኳን። በእርግጥ ከዛም በፊት የምትለቃቸው ቪዲዮች ማንነቷን ይገልጻል። ማንነቷን ማለት ነው ምንም ልታደርግ ትችላለች። እና እንደዚህ የሚያደርጉ ሰዎች በነገራችን ላይ የሚደርስባቸውን የአላህ ቁጣ የአላህ በላ ነው የሚደርስባቸው። ስንቶችን አይተናል። ስንት ስንት ስንቶቹን አይተናል ምን እንደደረሰባቸው እና እባካችሁ የወጣ ነው፣ ለሥራ ነው፣ የወጣ ነው፣ ለአላማ ነው። የማይነካ ነገር አንንካ፣ የማይደፈር ነገር አንድፈር። በጣም የሚያሳዝነው ከእምነቱ ባለቤት ውስጥ ይሄን ድርጊት ማድረጓ። እውነት ይቺ ልጅ ሙስሊም ናት? ሙስሊም ናት እየተባለ ነው እንግዲህ እንደሚነገረው ከሆነ እና በጣም ነው የሚገርመው በጣም ነው የሚያሳዝነው። ምናልባት ለእውቅና ብላችሁ፣ ፎሎ ለማግኘት ብላችሁ፣ የሆነ በቃ ፌመስ ለመሆን ብላችሁ ከፈጣሪያችሁ ጋር ከአላህ ጋር አትጣሉ። እውነት እውቅና፣ ሁሉም ነገር ሲቀር ይቀራል። የተከበረውን የአላህን ቃል ቁርአንን በዚህ መልኩ መቅደድ፣ ማቃጠል በጣም ያስጠላል። አቃጥላለሁ እያለች እየፎከረች ስለነበር ማለት ነው። እነ ዞሮ ዞሮ የእጇን አግኝታለች። ቁርአንን ነክቶ ማንም በሰላም አይኖርም፣ ወላይ ነው ምላችሁ። የሰው ልጅ እንኳን ይችን ልጅ አሳልፎ ለህግ ምናምን መስጠት ባይችል አላህ ራሱ የራሱን እርምጃ የራሱን እንትን ይወስዳል እና ይቺ አረመኔ ልጅ በቁጥጥር ስር ውላለች። ጅቡቲ ያላችሁ እህት ወንድሞቻችን እናመሰግናለን። መሰገናለን ጀዛኩም አላህ ኸይር። በነገራችን ላይ ሶሻል ሚዲያ ላይ እምነት ነክ፣ ብሄር ዘር ነክ እንደዚህ የምታደርጉ ልጆች ዋጋ ትከፍላላችሁ። ቢያንስ ቢያንስ ከእናንተ በፊት ስተት ሰርተው ቁርአንን አቃጥለው፣ ቁርአንን ቀደው ምንድን ነው የደረሰባቸው የሚለውን አይታችሁ ትምህርት ውሰዱ። ግዴታ እናንተ ላይ እስኪደርስ ድረስ አጠብቁ። እውነቴ ነው። የአንዱን እምነት የራሳችሁን እምነት ስትወዱ የሌላውንም ታከብራላችሁ። በሁለት እምነት መካከል ጸብ ለመፍጠር ሆን ብለው ይህን ድርጊት የሚያደርጓሉ። ከበስተጀርባቸው የሆነ ተልእኮ ኑሯቸው ይሄን ነገር የሚያደርጓሉ። ካለማወቅ ደግሞ ካለማወቅ ቁርአኑ መጽሐፍ ቅዱስ ይመስላቸውና ካለማወቅ ከመዝሙር ጋር እንትን የሚሉ አሉ። ይህን ያልኩበት ምክንያት ምንድን ነው? የሆነ ሰዓት የሆነች የደቡብ ልጅ እንደዚህ መጽሐፍ ቅዱስ መስሎኝ ነው ብላ እያለቀሰች ይቅርታ ጠይቃለች። እንደዚህ በመዝሙር በመዝሙር አቀናብራ ማለት ነው። እና ከእንደዚህ አይነት ስራ ተቆጠቡ። ባለማወቅ የሆነው ነገር ምንም ችግር የለውም። ስታቂ ይቀራል። ግን ሆን ብላችሁ ጸብን ለመፍጠር የሆነ ተልእኮ ኑሯችሁ ፌመስ ለመሆን እንደዚህ የምታደርጉ ሰዎች ግን ከስራችሁ መቆጠብ አለባችሁ ብዬ አስባለሁ። ይቺ ልጅ እንግዲህ የእምነቱ ተከታይ ሆና ሙስሊም ሆና ይህን ማድረጓ ምን አይነት ለእምነቱ ያላት እንትን ነው። ካልፈለግሽ እኮ እምነቱን መልቀቅ ትችያለሽ፣ መውጣት ትችያለሽ። አያስፈልግም እንደዚህ አይነት ማድረግ። የወጣ ነው ለስደት ላይ የወጣ ነው። ሰርተን ልንቀየር ነው፣ ራሳችንን ቤተሰቦቻችን ልንቀየር ነው። እዚህ ጋር የሆነ ነገር ስናደርግ ማንም ዝም አይልም። ይሄ እምነት ጉዳይ ነው። እምነት ደግሞ ከምንም በላይ ነው። ሁሉም ነገር ከምንም በላይ ነው። ይች ልጅ ሙስሊም ብትሆን ባትሆን ከእንትን በላይ አይደለችም። ስለዚህ ሙስሊም ናት ተብሎ አልተተዎችም ለህግ ተሰጥታለች። እና ሁላችንም የራሳችንን እምነት እንውደድ፣ የሌላውን እምነት እና ክበር በዚህ ሁኔታ ብንሄድ የተሻለ ነው ብዬ አምናለሁኝ። የሰሞኑ ግርግር እንግዲህ ዛሬ በፖሊስ ቁጥጥር ስር ውላለች። ይህን መረጃ ወደ እናንተ ይዤ መጥቻለሁ። ቪዲዮ ላይክሽር አድርጉልኝ። በጣም ቢዚ ሆኜ ነው ይችን መረጃ የሰራሁላችሁ። በአንዳንድ ነገሮች ስህተት ካለ ይቅርታ አድርጉልኝ። ደህና ሆኑ። ወዳችኋለሁ። መልካም ጾም አላህ ያድርግልን። እህቶቼ፣ በደዋ እንረሳሳ። ሀገራችንን ሰላም ያድርግልን እላለሁኝ። ደህና ሆኑ። ባይ ባይ።